በምሽት የሚፈጠሩ ወንጀሎችን ለመከላከል በብሎክ ተደራጅተው አካባቢያቸውን እየጠበቁ መሆኑን የጎንደር ከተማ ነዋሪዎች ተናገሩ። ዘላቂ ሰላምን ለማረጋገጥ የማህበረሰብ አቀፍ ወንጀል መከላከል ስራዎች ላይ ትኩረት አድርጎ እየሰራ መሆኑን የከተማ አስተዳደሩ ሰላምና ጸጥታ መምሪያ አስታውቋል። አዲስ አለማየሁ በዝርዝር ተመልክቶታል። በጎንደር ከተማ ጨለማን ተገን በማድረግ የሚፈጸሙ ዝርፊያ፣ እገታና መሰል ወንጀሎችን ለመከላከል ማህበረሰቡን ያሳተፈ የብሎክ አደረጃጅቶች ተጠናክረው ቀጥለዋል። በከተማ አስተዳደሩ ምልከታ ባደረግንበት ማራኪ ክፍለ ከተማም በብሎክ ተደራጅተው አካባቢያቸውን አካባቢያቸው ሲጠብቁ ያገኘናቸው ነዋሪዎች በምሽት የወንጀል ተግባር እንዳይፈጸም በቅንጅት እየጠበቁ መሆኑን ታዝበናል። አካባቢያችንን ተደራጅተን መጠበቅ ከጀመርን እዚች ቀጠና አንድ ቀበሌ ላይ ከኛዋ ቀጠና ላይ የተፈጸመ ችግርም ሌላም ነገር የለም። ተመስገን ነው። እስካሁን በመደራጀት ትልቁም አዋቂውም ትንሹም ገብቶት ማንም ሳያስገድደው ተራውንና ጊዜውን አውቆ እየጠበቀ ነው ያለ። አንዳችን ለአንዳችን ተደጋግፈን ምንም አይነት ችግር እንዳይደርስብን አድርገን ችግር ከደረሰ በጋራ ሁላችንም ወጥተን የችግሩ ተጋፋጭ ሆነን ጥበቃውን እናካሄዳለን። ማህበረሰቡን ያሳተፈ የምሽት የወንጀል መከላከል ስራዎች ከተጀመሩ ወዲህ የሚፈጸሙ የስርቆትና መሰል ወንጀሎች መቀነሳቸውን ነዋሪዎች አረጋግጧል። የማህበረሰቡን ደህንነት ለመጠበቅ በተመረጡ ቁልፍ በሮች ጠንከር ያለ የብሎኬድ አደረጃጀቶች ተሰርተዋል ያሉን የማራኪ ክፍለ ከተማ ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ዋሲሁን ጣሰው ማህበረሰቡን ከጸጥታ ኃይሎች በማቀናጀት የጥበቃ ስራዎች እየተሰሩ ነው ብለዋል። የሚኒሻ አባላትን በማደራጀት መለስተኛና ቁልፍ በሮችን በማስጠበቅ አሁን ካለው የጸጥታ ችግር ክፍለ ከተማውን ወደ ሰላም ሁኔታ ለመመለስ ጠንከር ያለ እንቅስቃሴ እያደረግን ያለበት ሁኔታ ነው ያለው። በዚህም በዚህ ሁለት ወር ውስጥ የእገታ ወንጀሎችን አልተፈጸሙም፣ እንደ ክፍለ ከተማ አንጻራዊ ሰላም ያየንበት ሁኔታ ነው ያለው። በከተማ ሁሉም ክፍለ ከተሞች ወንጀል እንዳይፈጸም የመንግስትና የግል ትጥቆችን በማቀናጀት ሰፊ የጥበቃ ስራዎች እየተሰሩ መሆናቸውን የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አለኝ አለም ተናግሯል። የተሰሩ ባሉ ተግባራትም እገታና የቤተሰብ ስርቆቶችን መከላከል መቻሉን አስረድተዋል። የሰላም ዘብ በማሰልጠን የግልና የመንግስት ትጥቆችን በማቀናጀት በከተማ ላይ ምንም አይነት ወንጀል እንዳይፈጠር ትልቅ ስራ እየተሰራ ነው። ብሎክ ከችግራችን የመውጫ መንገድ ነው በሚል ለማህበረሰቡ ትልቅ ግንዛቤ በመፍጠር አሁን እጅ ከፍንጅ የሚያዙ የሞባይል ስርቆቶች፣ የቤት ሰብሮ ስርቆት፣ እገታን መከላከልና ማክሸፍ ተችሏል። ብዙዎቹ ጎንደር ከተማን ለኗሪዎችና ለእንግዶች ምቹና ተመራጭ ከተማ ለማድረግ የጸጥታ ተግባሩ ላይ እየተሰራን ያሉት አቶ አለልኝ አለም መምሪያቸው የምሽት የሌሊትና የዳር ጥበቃ ስራዎች ተጠናክረው እንዲቀጥሉ እየሰራ መሆኑንም ተናግረዋል። ሁሉም የመንግስትና የግል ትጥቅ አቀናጅቶ የሌሊት የዳርና የምሽት ጥበቃዎች ተጠናክረው መቀጠል መቻል አለባቸው። በመንግስት በኩልም ሰፊ የሚባል ዝግጅት ተደርጎለት ወደ 843 የሚሆኑ የሰላም ዘብ ሰልጥኖ ከማህበረሰቡ ጋር ተሰባጥሮ ይህን ስራ እየሰራ ነው። ስለዚህ ከጎንደርን ምቹና ፍጹም ሰላም የሰፈነባት ከተማ ለማድረግ ማህበረሰቡ ቀን ተሌት ሁላችን እንደምታዩት ሳይደክም ደከመኝ ሰለቸኝ ሳይል ሁሉም የጸጥታ መዋቅር አብሮ ተሳስሮ ስራ እየሰራ ይገኛል። ማለት ዘላቂ ሰላም የሚመጣው የጸጥታ ስራው ላይ በጋራ መስራት ሲቻል በመሆኑ ማህበረሰቡ የተጀመረውን የብሎክ አደረጃጀት አጠናክሮ እንዲያስቀጥል የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ መልእክት አስተላልፏል።